ኔ ማላቆ ሰው ነበረ ከሷ ጋር ጎራረሳሉ ምና ምናም በጣም ያስጠላ ነገር ነው። እያየ ነበሩ ያስጣላል። በእያረጉት የነበረው ነገር ያስጣላል። አንተ የምትለው እኔ ጋር ያለው ነገር ጭራሽ ያገናኝ እኮ ማለት አንተ የምትለውና፣ ና ልጁ ማን ነው? እንደዛ ይኮናል አይችም ማለት ምንሆንኩኝ ምን የተለየ ነገር ምን አድር አረባክሽ እየተጎራረሽ ምናም ምንሆንኩኝ ያለ እሺ፣ ሰው ሊያጎርስክ እንደዚህ እጁን እንትን ብሎ እንቢ ትላለ። ቤት ሰፊት ነው የምናገረው። ምንም እኔ ከዚህ በኋላ ድብብቆች ምናምን አልፈልግም።

ተሴትል ታጎርሰናል እንዴ? ጎርሾ ብቻ አይደለም። ለምን እየተከራከርኩ ሻለ እሺ፣ ምንድነው መጣላት አለብን አሁን? ገዳይነሽ፣ ገዳይነሽ በፍቅር ገዳይነሽ፣ ገዳይነሽ፣ ገዳይነሽ በመውደድ ገዳይነሽ፣ ሳተኩሽ መት የፍቅር አርበኛ ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። ድምፄ ከተቀየረባችሁ ሶሪ፣ ያው ጉንፋን ይዤ ነው። ትናንትና ምን እንደሆነ አላውቅም፣ ስለጨፈርኩበት ሆናም ብቻ አላውቅም፣ ጉንፋን ይዤ ነው እና ብሩክ ነኝ። አታስቡ፣ ዛሬ በቁም ነገር ነው የመጣሁትኝ። በእውነት ሲሪስ ማውራት ፈልጌ ነው የመጣሁትኝ ዛሬ። ትናንትና እንደምታዩት ሚዜ ነበርኩኝ፣ በጣም ቢዚ ነበርኩኝ ምናምን ነገር እና ብቻ ስራ በዝቶብኝ ነበር ማለት ይቻላል። በጣም የሚከብደው ሚዜነት እኔ እንዳሰብኩት አይደለም። በቃ ቁጭ ብሎ መብላት ምናምን ብቻ አይደለም። በጣም ብዙ ፕሮሰስ አለው። ያመጣችሁትን ምግብ እንኳን ራሳችሁ ነው የምትሰሩት። ምናምን በጣም ብቻ የሚጨንቅ ነገር አለ። ስጦታዎችን ወደ ውስጥ ማስገባት ምናምን ምናምን እና ብዙ አላፍትና ነው የሚሰጣችሁ እንደምታስቡት አይደለም። ብዙ ግዴታ ነገሮች አሉና እንደ መጀመሪያ በሰላም ተጠናቋል። ጥሩ ጊዜ ነበረ፣ ግን አንድ ነገር ደብሮ ነው የመጣሁት። እኔ እዛ ጋ ሆኜ እንኳን ሀይሚን ጋር ነበር ትኩረት እያዩት የነበረው ምናምን፣ ከሁሉም ከጀማው ጋር ነበረች፣ ግን ደግሞ እኔ ማላውቀው ሰው ነበረ ከእሷ ጋር እና ይጎራረሳሉ ምናምን ምናምን። በጣም የሚያስጠላ ነገር ነው እያየ ነበረው። በጣም የሚያስጠላ እኔ ደብሮኛል። ሳሏሽም ነገራች ደብሮኛል። በቃ ሚዜነቱ ራሱ ግራ ነው የገባኝ። እና አስጠይቃትም ምንም አላውቀው ምናምን ምናምን፣ አምን አለች እዛ። አነጋገሯን በቃ ግንፍልፍል ነበር እና በጣም ያናድር ነበረ ብቻ እኔ ዛሬ እሷን አምጥቼ እኔ ጠይቃታለሁ። እኔ በቃ እንትን ኮንፈርት አልሰጠኝም። ያስጠላል፣ በቃ እያረጉት የነበረው ነገር ያስጠላል። በዚህ ልክ ይደብራል። በቃ ብቻ ብታዩት፣ እናንተ ብታዩት ማጠብቁት ነገር ነው በጣም ነው የሚያስጠላው። እና እኔ በቃ ግልጹ ማወቅ እፈልጋለሁ፣ ማን እንደሆነ ልጁ ምናምን ማወቅ እፈልጋለሁ። እኔ ልጁንም አይቼው አላቅም፣ ማንም ምን ይሆን አላቅም። ሁሉም ነበሩ እና ሰነም ፈፄም ሚፍታ ሙቪም በቃ ሁሉም ሰብስበው ነበር እነማሂም ቤኪም አሪ ሀገር ነበሩ ብቻ ግን ከነሱ መሀል ያንን ሰው ማንም ያውቀው የለም እኔም አላውቀውም ግን ከሷ ጋር ቁጭ ብሎ እየተሳሳቀ እያበላት ምናምን ምናምን ምናምን እና እኔ ሁሉንም ነገር ማወቅ ስለምፈልግ ነው ዛሬ መጣሁትኝ እኔ ምርረን ያለኝ እና ለወራትም ስሞክር አላውቀውም ምንም በስርዓት አልመለሰችልኝም እና በጣም አናዶኛል በቃ ልጁን ደግሞ ጨራሽ ላገኘው አልቻልኩም። እኔ ይቲን ምን እዚህ እዚ ታጀራ ላይ አላቅም ልጅ። ብቻ እኔ በጣም ስለተናደድኩ ነው የመጣሁት ዛሬ። በጣም ተናድጄ ነው የመጣሁት። ሁላ ፊቴ ላይ እንኳን ይነበብ ነበር ሀብቴ፣ ምን ሆነህ ነው ምናምን እየጠየቀኝ ነበር ሁላ። ዛሬ በጣም ነው የተናደድኩት እኔ። እዚያ ሚዜነቴን ትቼ ስንት በጣም ብዙ የሚደረግን ነገር ትቼ ትኩረቴ ጨራሽ ወደዚያ ማለት ነው እዛ አዲስ ሰው መጥቷል፣ እኛ ውስጥ ምናምን ብቻ እኔ አላቆም ነው ያለችኝ ምናምን። እኔ ግራኔ ያጋባችኝ እንደዛ ከማይታወቁት ሰው ጋር እንደዛ አይኮኑ፣ ያስጠላል። በቃ እንደዛ የሚደብር ነገር ነው እያደረጉ የነበሩት። እኔ እነ ሀሰንም እዛ ጋ ያሉትም ጸጥ ብለዋል። እንደሆነ አላቅም ይዋት እኔ አላዩትም ይሁን እኔ ግራኔ የገባኝ አብሮ ቁጭ ብለው እንኳን ኖርማል ናቸው እነሱ ጭራሽ እኔን በሌላ በኢሞጂ እየቀረጹ ምናምን እየተደበሩ ነበር እየሳቁ ምናምን ማለት ነው። ልጁን ትተውት በቃ የራሳቸው ሙር ላይ ነበሩ የዛን ቀን ማለት ነው። እና ስጠርቻት ትምጣ እኔ ግዙ ማወቅ ነው ፈልገው። ከእሷም ጋር ሰላም አልነበረም ስንለያይ ሁላ ዝም ብዬ ነው በቃ ምንም ሳላወራት ነው አርሻት ወደ ቤት አስገብቻት ወደ ቤት የገባውትኝ ምንም በቃ ለመጠየቅ ሞከርኩኝ። በቃ አስታግሮ መርም ምናምን ተኩት በቃ ሁሉም በጣም ተናድጄ ነበር። የሆነ ምን አደውላ ሚያስጠላ እንደር ነበር ማታየ ነደኝ ነበር። እና ስትመጣ እኔ ጠይቃታለሁ በእናንተ ፊት እናንተ እንተ አስታራቂ ማድረግ ይሁን እናንተ በእናንተ ልብ አድርጉልኝ። በእናንተ በኩል ነው መጣው የምናገረው። ምን ነገር ምንም በጠይቃት ምናምን አልሰማ ብላለች። እኔ ካሜራ አስተያ በስራ ታወራለች። እናንተ ስላላችሁ በስራ ታወራለች ብዬ ነው ሰው ስትመጣ ሁሉንም ነገር እጠይቃታለሁ። ወይ የሆነ ኬስ ካለ ትንገረኝ እንጂ እንደዚህ ሸፋፍና ና ምናምን እንድታልፍ አልፈልግም። በቃ ድጋሚ ሌላ ኬዝ ውስጥ መግባት አልፈልግም። ሌላ ረብሻ ውስጥ መግባት አልፈልግም እና እኔ ምንም ይሁን ምን እኔ ትምጣና ትነግረኛለች። ማን እንደሆነ ትነግረኛለች። ከማያውቁት ሰው ጋር ደግሞ እንደዚህ አይኮንም። በጣም ነው የሚያስጠላው። በቃ እኔ ሲጀመር እንትን ምን አደከመኝ። ስትመጣ ሁሉንም ከእሷ ትሰማላችሁ። ሁሉንም ነገር ምንድን ነው የተፈጠረው፣ እንዲህ እንዲህ እንዲህ እንዲህ ከእሷ ትሰማላችሁ። አብራችሁኝ ቆዩ፣ እንጠብቃት እሷ እስክትመጣ

እና ማታ እንዴት ነው የተለያየ? ጠይቄሽ እኮ ምንም አላቆም ምንም ሳላቅ ምንም ነገር ሸፋፍኛ ምንም አልተናደድኩም ማለት እኔ ስጠይቀሽ ዝም ዝም ስላልሽኝ ነው መናገር እንደማትፈልግ ይገልቱኝ ተናድላ ምንድነው መናገር ማልፈልገው እኔ ጋ እኮ ምንም አንተ የምትለውና እኔ ጋ ያለው ነገር ጭራሽ አይገናኝም እኮ ማለት አንተ የምትለውና ልጁ ማን ነው እንዴ እኔ ማንስ ቢሆን ምን አገባኝ እኔ እዛ ሰርግ ቦታ ነው አይ ተገናኝ ነው ከማን ጋ እና እንደዛ ይኮናል። አይቼም ማለት ምን ሆንኩኝ? ምን የተለየ ነገር ምን አድርጎት? አረ እባክሽ እየተጎራረስሽ ምናምን፣ ምን ሆንኩኝ እኮ። እና እሺ ሰው ሊያጎርስክ እንደዚህ እጁን እንትን ብሎ እምቢ ትላለክ? አይ እኔ በደንብ ነው ያየኋቸው እንደ እራሱ ፈልጎ ካጎረሰ ችግር አለው ምንም አይደለም። እኔ እዛ ጋ ሁሉንም ጠይቄያለሁ እንዳለ፣ ብቻ አንተ እኔ ላይ አጠቆርክ እንጂ እኮ ምን ልጁ እኮ አጎርሷል፣ ሌሎቹ ማንንም አላጎረሰም። ምንድን ነው የምትከራከር? እየተከራከርሽለት ነው። እኔ ማታ ስጠይቅሽም አላውቀውም ምናምን ብለሽ ጓጓ ብለሽ ነው የገባሽው። በቤተሰብ ፊት ነው የምናገረው ሚ ምንም፣ እኔ ከዚህ በኋላ ድብብቆሽ ምናምን አልፈልግም። ድብብቆሽ ነገር አንድ ነገር ማ ነው ማያውቁት ሰው ጋር እንደዚህ አይኮ ነው

ኦኬ፣ ማፍጠቴ ምስተት ነበር። እሺ፣ አይደለም፣ እያደረግሽ ያለውን ነገር ለማየት ነበር። ምን አስፈጠጠ ነው ያልሽ? ሽ አገባ የተለየ ነገር አደረግኩኝ በቃ አይደለም። ብሩኬ፣ እንደ ምን ነክ ነው? ምን አስፈጠጠ አልሽኝ። ለምን አየኝም ነው? ማታም እንደዛ ጮኸብኝ። ለምን አየኝ ነው? አይ፣ እሱማ ማ መብት ነው። አንተ ያላየ ማለያኝ ለምንድን ነው? እናት፣ ለምን አፈጠጥክብኝ አልሽኝ እኮ። በቃ እንደ ምን ነክ ነው? ምንም እኮ መብት ነው። እንደዛ ለማለት ሳይሆን ተናገርሽ። ምኑ በምኑ ነው የምረዳሽ? እንድትረጋጋ ነው እንደዛ ያልኩ። ለምን አፈጠጥክብኝ? እንድትረጋጋ ኧረ ብሩኬ፣ ምን ሆነህ ነው በቃ? ምን ሆነህ ነው? እኔ ልጁን እኮ በቃ እዛ ጋር ተገናኘን፣ በቃ አለቀ እኮ። ምንም ያልቅ ነገር የለም ማለት፣ ምንም ያልቅ ነገር የለም በቃ እዛ ጋር የሆነ ነገር ይደብራል ይደብር ነበር ስለደበረ ተናገርኩት። ጉርሻ ምን ያስፈጥጣል? አልሽኝ በቃ መለሽልኝ እኮ የሚገባኝ ማስኮ ነገርሽኛል አደለም? ይሄ የሚያክል እንደዚህ እንዴ ባየህን ቁጥርኩት የሆነ የማይታይ ነገር ነው። ትናንሽ ነገር ነው። እንዲህ የሚታይክ ለአንተ፣ በዛ ላይ የሆነ መጥፎ ነገር ራስ ናሳ እናቴ ላይ ተውጭ ነበር እንጂ እኔ በሆን አናቴ ላይ እንዴት ተሳካከኝ እኮ ነው። ምን የተለየ ነገር አደረኩኝ? እሱን ልቡን አሻቀዋል። ያየሁትን ነገር ስላየው ነው በቃ የተናገርኩሽ እኮ። እኔ ልጁ ማነው ነው ያልሽ ያልኩሽ፣ አይደል ወይስ መሸፋፈን ፈልገሽ? መሸፋፈን አይደለም፣ አላቀውም። አላቀውም በቃ እዛ ሰርግ ቦታ እንዴ ሰርጉኩኝ እና ያን ነው ሰው ከማቀው ሰው ጋር እንደዚህም ነው በቃ። እሱ ያቀኛል እንዴ፣ እሱ ያቀኛል እኔ ደግሞ እዛ ቦታ ላይ ነው በቃ የማገኘው። ያገኘሁትም እዛ ቦታ ላይ ነው። ሲቀጥል ደግሞ ከእኔ ልቅልጅ ከዚህ በኋላ ምንም ባደርግ ከዚህ በኋላ እንዳትናገሪ ማለት ከዚህ በኋላ እኔ ምንም ባደርግ እንዳትናገር። እንዴት ነው የማልናገረ እናገርሃለሁ እንጂ። እንዴ አትናገሪኝም ማለት አያገባሽማ። እንዴ ምን ሆነክ ነው? እኔ አስቤ ላላደረግኩት ነገር እንዴት ነው አንተ ራሱ መልሶሽ እኮ ልክ አይደለም። በቃ ምን ያስፈጠጠሀል አልሽኝ። እሺ፣ ቅርታ እንደዛ ስላልኩ ይቅርታ። እሺ፣ ምንም በቃ ካፌ ወጣ ነገር እኮ በቃ ምን ይፈልገ ይቅርታ ባደርግልሽ። ኧረ ብሩክ፣ ምን ሆነክ ነው? በቃ ተረጋጋ መጀመሪያ። አይ፣ እሺ፣ ይሁንልሽ። እኔ እንደዚህ እንድትመልስልኝ አልፈልግም። እሺ፣ ቅርታ ምንም በቃ እኔ ልጁ ማንነቱን ፈልገሽ ዜሹኔና ራስ የእናንተ ቤተሰብ ሰርግ አይደል? እንደ እኔ እንዴት ነው ልጁን የማውቀው? ሲቀጥል ደግሞ እኔ የእናንተ ፋሚሊ ነው የመሰለኝ በቃ የእናንተ ዘመድ ምናምን ነው የመሰለኝ። በቃ የእናንተ ዘመድ ነው እኔ የማላውቀው ዘመድ አለ ምንድን ነው ሰርግ ቦታ ብዙ አይነት ሰው ይመጣል፣ አውቃለሁ። እና ግን እንደዚህ እንድትሆን አልፈልግም ሲጀመር እኮ እኔ እያልሽ ነበር ምንም በትላልቅ ሰርግ ትናንሽ የሆነ ነገር ምናምን ይባል ነበር አይደል እኮ። እና ታዲያ ኔ እንደዛ ለማለት ደግሞ ባለፈው እንደዛ ያልኩት እና አሁን እንደዚህ የምታወራው እና እኔ ከአንተ ጋር ያልኩት ሌላ ሰው ነው። ለምንድን ነው የማላወራው? እኔ እኮ እያየሁሽ ነበር፣ በትላልቅ ሰርጎች በደንብ እያየሁሽ ነበር። አረ ብሩኪ በእግዚአብሔር ልትጨቀጭቀኝ ጠራኝ? እኔ እንድትነግሪኝ ነው የፈለጉ። ማታ በሰላም አልተፋታም። ምንድን ነው ነገሩ? ልጁ ጋር ምንም አይነት ነገር የለኝም፣ ልጁንም አላቀውም። በቃ አጎረሰኝ፣ ጎረስኩለት፣ አጎረሰኝ ብቻ ነው እንዴ። እኔ ያዩት ነገር አለ። ሌላ ምን አይቻለሁ? በጣም ነበር እዛ ጋር የሚያስጠላው የምታደርጉት ነገር። በቃ ሲጨፈር ነበረ ምናምን፣ አብረን ነበርን። አለቀንን ደግሞ ይቻለለውም። እኔ ከአንቺ ጋር ነው ኬዚ። እኔ ስለ ሌላ ሰው እያወራሽ ያሉትን ነገሮች አሸፋፊ ከአንቺ ጋር ነው ኬዚ። እና ይሁናታ፣ ሌሎቹ ለምን አልጨፈሩም? ከሌላ ሰው ጋር እንዴ ሌላ ነገር ለምን አላረጉም? ከሌላ ሰው ጋር ለምን አልተጎራረሱ? ለምን ሆነ አላሉ ለምን አላሉ? አይ ሌሎቹ ሌሎቹ ጥፋተኛ። ሲጀምር መሄድም አልነበረብኝም። ቦታ ለምንድን ነው ያለ

አንተ ሴት ልታጎርሰና እንዴ? በጉርሻ ብቻ አይደለም ነው እየተከራከርኩሽ ያለው። እሺ ምንድነው? በጉርሻ ብቻ ነው? ነው? እሺ እንደዛ ትሆናለህ አንተ? በጉርሻ ብቻ ነው ነው እየተናገርኩሽ ያለው። አይደለም። በቃ እሺ ያየኸውን አይተሃል። እኔ እኔ ጋር ኖርማል ነው ብዬ አስቤ ነበር፣ አንተ ጋር ሌላ ሲሆን፣ ለምን ሌላ ታፈጣለህ? እሺ እኮ ብለሽ ብለሽ አፍጠጥ የጥፋት ነበር። ተጎራረሱ በደንብ ጨቅሩ በደንብ እንደፈለጋችሁ ነው። ምን ማለት ነው አገሩ? በቃ እንደፈለጋችሁ ነው እናንተ። መጣላት አለብን አሁን? አይ እንዴ

እኔ እዛ የሚዚዮን ጭንቀት ልጨነቅ እዚህ አንቺን እያየሁ ሌላ ታሪክ ውስጥ ልግባ እንዴ? ኧረ ብሩኬ፣ በእግዚአብሔር ምንም ማይመስል ነገር እያወራህ ነው። ምንም አላወራሁም፣ ጭራሽ የማይመስል ነገር አላወራሁም። እኔ ጋርም ማይገባኝ ነገር እያወራህ ነው። እኔ ያየሁትን ነው የወራሁት። እኔ ልጁ ማን ነው? የት ነው? እኔ አላውቀውም፣ በቃ አለቀ።

የምር በጣም ያናደድከኝ። ታናደጂ ከፈለግሽ ምን እነክ ነው? በእኔ በቃ መናደጃ ሰበብ ነው ምን እንደምትፈልገው አንተ። ሰበብ አይደለም በቃ እኔ ጋር የሌለ ልጁ፣ ከኔ ጋር ምንም የማያገናኘው ነገር። እንዴት ነው አንተ ከኔ ጋር ምታገናኝ? እሺ በቃ አልኩ እኮ እንደተመቸሽ አይደለም። እሺ በቃ መሆን አልነበረብኝም። እንደተመቸሽ አይደለም። ጉርሻውንም መጉረስ አልነበረብኝም። ከልጁም ጋር መሆን አልነበረብኝም። እኔ ጉርሷ ላይ አላናደደኝም። በቃ ተደጋገመ ብዙ ነገር ምንድነው? እሺ በቃ በጣም እንትን አላችሁ፣ እዛ ጋር ማማን ነገር አደረጋችሁ። አላስተዋልኩትም። እኔ በቃ እንደዚህ አይነት አረብሩኪ በእግዚአብሔር፣ እንዴ ነው በጣም ነው የተሰማኝ። በጣም ሳሪ መጨቀጨቀ ሙዴ ነው የተከነተው። በቃ ዛጋ በስራቴ ወንድም እንኳን እንዳልጨፍር ነው እንኩት፣ እንዳልዝናና ነው እንኩት፣ አይደል እኮ። ተረጋጋው፣ ችግር የለውም እኮ አይደለም። ምን ማለት አሲ ጀማን ምን አገባኝ? ለነገሩ እኔ ነኝ መስመር ያለፍኩት። ምን ማለት ነው መስመር ያለፍኩት? እኔ ነኝ ጥፋተኛ? አይኔ መስመር አልፋሃል አልኩ እኔ አይ ነገር እኔ ለምን አፈጠጥክ? ለምን ይባላል? እምታገራቸውን ነገሮች በሙሉ በኔጋቲቭ አትወስዳቸውም። በእግዚአብሔር ለምን አፈጠጥክ? ታዲያ ምን ይባላል? እሺ አፍጥ። እንደምን አፈልግማቸው እና እዛ ጋር ማን እንዳይ ነው የምትፈልጊው? ማንኛውም እንደ እዚህ ምን ሆነች ምናምን ብዬሽ ማየትም የለብኝም አለብን። ድንገት ዞር ስል መሆን ነገር አየሁ እዛ ጋር። በቃ እዛ እየተሳሳችሁ የለኝ። ምን እያልሽ እኔ እኔ ሰርግ ነው። በቃ ደስታ ነው። መሳቅ አልነበረብኝም። ይሄ ነገር እኮ ከደስታም ከሰርጉም ጋር የሚያገናኘው ነገር አይደለም። እሺ በቃ ሰርግ ነው ደስታ ነው። የሚያስብልም ነገር አይደለም፣ የሚያመጣው ነገር አይደለም። እኔ የልጁ ማንነት በሰዓቱ ተገናኘን አለቀ፣ በቃ ሄደ፣ ሰርጉም አለፈ። በቃ ሁሉም ነገር እኮ ቀረን። እናንተ ግን አለን

ለማን ብዬ አንድ እናት አለችኝ፣ በቃ ለእሷ ብዬ ነው እኮ። በቃ እሺ፣ እንደዚያ ተረጋጋ። ተረጋግቼ እኔ ማሰብ ነው ፈልገው። እንድረጋጋ ከፈለክ ይችላል። በቃ ፀጥ በል። ብቻህን አልተውህም። ነው ነው